የዞኑን ሰላም በማጽናት የማንነትና የወሰን ጥያቄው ሕጋዊ ምላሽ እንዲያገኝ እየሰራ መሆኑን በአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር አስታወቀም። ከዞኑ ወረዳዎችና ከተማ አስተዳደሮች ለተውጣጡ የፖሊስ አባላትና የቀበሌ አመራሮች በማኅበረሰብ አቀፍ ወንጀል መከላከልና መቆጣጠር ዙሪያ በሁመራ ከተማ ስልጠና ተሰጥቷል። አምሳሉ አሙኜ ዝርዝር ዘገባ አለው። ከወልቃይት ጠገዴ ሰቲት ሁመራ ዞን ወረዳዎችና ከተማ አስተዳደሮች ለተወጣጡ የፖሊስ አካላትና የቀበሌ አመራሮች በማኅበረሰብ አቀፍ ወንጀል መከላከልና መቆጣጠር ዙሪያ ስልጠና ተሰጥቷል። ስልጠናው የጸጥታ መዋቅሩ በዞኑ ያለውን የተረጋጋ ሰላም ተጠቅሞ መደበኛ ተግባሩን በውጤታማነት እንዲያከናውን ይረዳል ተብሏል። ከስልጠናው ያገኘነው ልምድና እውቀት የህዝብ አገልጋይነት ስሜትን ለማሳደግ ይረዳናል ሲሉ ኮንስታብል ሻምበል ስማቸውና ኮንስታብል ያሬዳ ሰፋ አስረድተዋል። ከፖሊስ የማይጠበቁ ለምሳሌ ህገወጥ ለውጥ የሚሰራ የሰብአዊ መብት የሚጥስ ፖሊስ ላይ እርምጃ እንደሚወሰድና ከዚህ በፊትም የሚታወቅ ሆኖ አሁን ግን ጠንክሮ እንደሚወሰድ የተማርንበት ነገር ስላለ ለማህበረሰብም እኛም ከዚህ በፊትም አላደረግነውም አሁንም ደግሞ ለማህበረሰቡ ተቆርቋሪ እንድንሆን እና ለህዝቡ ለማገልገል ቃል ገብቶ ብዙ ነገር ተምረናል። ብዙ ነገር ያየነው ነገር ስላለ ማህበረሰቡም ወርደን በቁርጠኝነት ከኛ ጋር ተሳትፎ አድርጎ ወንጀልን ነጻ ለማድረግ ጥረት እንደምናደርግ ነው ተስፋ ያለኝ። አካባቢው የተረጋጋ በመሆኑ የፀጥታ መዋቅሩ መደበኛ ተግባሩን በተሻለ መንገድ ማከናወን እንዲችል ስልጠናው መሰጠቱን የተናገሩት ደግሞ የዞኑ ፖሊስ መምሪያ ኃላፊ ኮማንደር ሙላት ማሞ ናቸው። ዞናችን እጅግ በጣም የተረጋጋ የአካባቢው ህብረተሰብ አካባቢውን ራሱ መጠበቅና መምራት እየጀመረ ያለበት ሁኔታ በመሆኑ ይህን መልካም ግንኙነትና መልካም ግኝት የበለጠ ለማጠናከር ወደ መደበኛ ስራው የጸጥታ አካሉን መመለስ አለበት። ወደ መደበኛ ስራው እንዲመለስ ደግሞ ምን ማድረግ እንዳለበት የአቅም ግንባታ ስልጠና መስጠት አለብን ብለን አስበን ነው ይህን ስልጠና ያዘጋጀነው። ስልጠናው የፖሊስንና የህዝብን ግንኙነት ያጠናክራል ሲሉም ኮማንደር ሙላት አብራርተዋል። ኮሚኒቲ ፖሊሲንግ ኦፊሰሮች እንግዲህ በተለይ ቀበሌ ላይ ህብረተሰቡ ላይ ታች ወርደው ግልጋሎት የሚሰጡ የፖሊስ አካላት ስለሆነ የነዚህን አቅም ማሳደጉ ደግሞ የበለጠ ቀጻይ ፖሊስና ህብረተሰቡን ሊያጣምር የሚችል ሊያገናኝ የሚችል ውጤታማ ስራ እንዲሰሩ ይህን ስልጠና መስጠቱ ጠቀሜታ ስላለው ስልጠናው እነዚህን ያካተተ ነው። የዞኑ ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ ሰላምን ለመጠበቅና ህግን ለማስከበር የሰው ኃይል ልማት ላይ መስራት እንደሚገባ ገልጸዋል። የሰው ኃይል ልማት ነው ከሁሉ ልማት የበለጠ ማለት ነው አእምሮ ከለማ በጣም ብዙ ነገር መስራት ይቻላል ማለት ነው። የምንሰለጥነው ሰላምን ለማስከበር ነው፣ ህግን ለማስከበር ነው። ህግን ሲከበር ነው ሁሉም ነገር የሚኖረው። የኛ ጉዳይ የእኛ ጥያቄ ደግሞ በግርግር አይደለም የሚፈታው። አቋም ይዘን ፌዴራል መንግስት ጥያቄ አቅርበናል። ጥያቄያችን መመለስ የሚችለው ሰላም ሲሆን ነው። የዞኑ ማህበረሰብ የማንነት ጥያቄ ያለው በመሆኑ ጥያቄው ምላሽ እንዲያገኝ የፖሊስና የጸጥታ መዋቅሮ ድርሻ የጎላ እንደሆነም ተመላክቷል።